እና አሁን ጃኒ ጃኒ ጅጅክያ መቼም አንቺ በአንቺ ቤት እኔን እንቁርቲ በላይ ስጠሪ ማዋረድሽ ነው። ጃኒ ኦሮሞ ስለሆነች ምን ሚቀየር አሳብ ሊኖረኝ ይችላል? ኦሮሞ ስለሆነች እውነትን መሸሽ አለብን? ጃኒ ኦሮሞ ስለሆነች ሐቅን መሸሽ አለብን? ሐቅ እንዲናይ ማድረግ አለብን። ኦሮሞ ስለሆነች ምን የሚቀየር ነገር ሊኖር ይችላል? የጃኒ ኦሮሞነት ከሰራችው ስራ እና ከኃላፊነት ከሚመጣ እንደ ሀገር አስቢ። ምን አገባኝ እኔ ኦሮሞቱ ምን ይጠቅመኛል? ምን ይጠቅመኛል? እንኳን የእሷ ኦሮሞነት የጃዋርም ኦሮሞነት ዛሬ አየነው። ምን ይጠቅማል? እናንተ ሀገራዊ ደረጃ ላይ አስቡ። እንደ ሀገር እንደ ኢትዮጵያዊነት እንደ ለሀገራችን ምን አይነት ጠንቅ ያለው ንግግር ነው የተናገረችው? ይቅርታ ማሽሮ ነገር ነው። አብሶሉትሊ ፊውቸር ጄኔሬሽኖችን ራሱ አፌክት የሚያደረግ ነገር ነው የተናገረችው። ፊውቸር ጄኔሬሽኖችን አፌክት የሚያደረግ ነገር የተናገረችው። ወለጋ ተወለደችና ጃለልኔ ስሟን ለጊፍተሮች አለችና፣ እኔ ምን አገባኝ እኔ ምን አገባኝ ከኔ ህይወት ጋር? ስለ ጃኒ ስሟጅ አለኔ ነው። ኦሮሞነት ምናምን ከኔ ህይወት ጋር ምን ያገናኘዋል? እኔ ሀሳብ ነው የሰጠሁት። እንኳን እሷ የጅዋር ኦሮሞነት ለእኔ አይጠቅምኝም፣ እውነቴ ነው። እንኳን የጃኒ ኦሮሞነት የጅዋር ኦሮሞነት ለእኔ ምንም ጥቅም የለው፣ ጥቅም የለው። እንደውም ከዚህ በፊት የተማገዱት ወጣቶች የሀገር ቀውሱ ምኑ ምኑን ሳስበው እኔ ራሱ የዛ ክራይሲስ አካል ነበርኩኝ፣ እና አይፌል ባድ እኔ ለሀገር የራሱ የቀውስ ምልክት ነበርኩኝ፣ እና አይፌል በጣም ነው ማዝነው። አሁን ጃዋርን ስታዩት ምናምን ዛሬ ከነ ልዶቶ የሆኑ ከርካሳ ምናምን ዲያስፖሮች ጋ ቁጭ ብሎ ምናምን ሲያወራ ምናምን ያሳዝናል። ከዛ ለጀዋር እንኳን ማትመለስም ጀዋር ለኦሮሞ ሕዝብ ተመልሶለታል ለኢትዮጵያ ሕዝብ ተመልሶል። እሱ የት ነበረ? አራት አምስት አመት የኢትዮጵያ የኦሮሞ ሕዝብ እንደዛ ስንሆን የት ነበር? እሱ የት ነበረ ጀዋር? እዚህም እዛ መልቂት በነበረበት ጊዜ የት ነበር? የወለጋ ሕዝብ ሁለት ሶስት ሚሊዮን ሲሰደድ የት ነበር? ሚስት ሲቀያየር ነበር ከሶስት ሴት ሶስት ሲወልድ ነበር። በየሄደበት ስቴት ከሴቶች ጋር እየተኛ ፎቶ ምናምን ፌስቡክ ላይ ሲፖስትለት ነበር። ሚስት ሲያገባ ምናምን ሰ ላይክ ውጭ ሀገር ቁጭ ብሎ ኢትዮጵያ ውስጥ ስትራግል ለሚያደረገው ወንድምህቶቼ ምን አረገ? አንዱ ኢትዮጵያ ውስጥ ደሙን ይገብራል። ሀገሩ ይሄ ደግሞ ሀገር ካላፈረስኩ ብሎ አሊያንስ ሂሬንዴር እንደ ጦጣ ይዘ- እስከ መቼ ነው እኛ የምንሰቃየው? እስከ መቼ ነው ጦርነት? ከርካሳ ሽማግሌዎች አይታችኋል። ኩንታ አዩዋቸውና ከዛ ኮመንቱን አዩ። ማን እንደሚደግፋቸው ሰው የለም። እስቅኤል ምናምን እኔ ደግሞ በህይወት የሚቆጨኝ እስቅኤል የሚባለው እከክ እስቅኤል የሚባለው እከክ

በምትወዱት እስቅኤል ጋቢሳ የምትባለው እዚህ አውስትራሊያ ያለው አወቃችሁት። እንደ ኤሊያን ጭንቅላቱ ትልቅ ከኋላው መጻፍ ደርድሮ ከወገብ በታች በፓንት ቁጭ ብሎ የሚበጠረቀው። አንተ ካናዳ ላስት ታይም ስትመጣ አንድ ሺህ ሁለት መቶ ዶላር እስካ ማርጋኛል መጡ። እንግዲህ ይኸው ይኸው መጡ። አንቺ ደንቆሮ ምናምን የሚሉት አሁን ክልል አንዶች ናቸው። እስቅኤል ኦሮሞን ማን ነው ማንሱም ፀጋዬ አራርሳ ፀጋዬ ኦሮሞ ነው። ስለ ኦሮሞ ወንድሜ ነው የማወራው። ስለዚህ ከኦሮሚያ ክልል ውጭ ያላችሁ ብሔር ብሔረሰቦች አትስደው፣ እንዲሱ ጉጋዋ ቀዮ ለምን ይሄ እውነቴ ነው፣ እውነቴ ነው። ይወላችሁ ጌታን እንደው ነገ ልረገጥ እችላለሁ። አደራ ቆንጆ ፎቶዬን ከቪዲዮ ጋር ቆንጆ ፎቶን አድርጋችሁ እርገጡ። ግን የወለጋ ክራይሲስ የቤጊ ክራይሲስ ጊዜ ላይ ይሄ ማነው ስሙ፣ ከረዴማ የሚባለው እየሄደ መሄዱ አሁን ሄዶ ሄዶ ኬንያ የገባው ከረዴማ የሚባለው። ደንግጬ ደንግጬ እኔም ወለጋ ነኝ ታውቃላችሁ፣ ደንግጬ የዛን ጊዜ ዶኔት ሲደረግ ከጉለቴ እኔ ታውቃላችሁ፣ ደህና ነኝ ሶስት መቶ ዶላር ዶኔት አረኩኝ። ሶስት መቶ ዶላር ሰጠው። ከዛ ነከሬ ደማ ሄደው ዱቄት የተሰጧቸው በአንድ አይሱዙ ይዞ ሄደው ዱቄት የተሰጧቸው ዛ የተሰጧቸው መሰለኝ የቤጊ ወለጋ ኦሮሞችን ማለት ነው። ከዛም በኋላ እኔ ብሬት ሄደ ምናምን ኦዲት የለውም ይሄ ምንድን ነበር እሱ ፋውንዴሽኑ ምንድን ነበረ የጸጋዬ አራርሳ ጂራ ፋውንዴሽንን እና ጂራ ፋውንዴሽን ላይ ዶኔት አደረኩኝ ሶስት መቶ ዶላር ከቀጠለ በኋላ ከስንት ዓመት በኋላ አንድ ዓመት ከምናምን ሶስት መቶ ሶስት መቶ ዶላር አራት ጊዜ ፕሮሰስ አድርገዋል። ከዛም በኋላ እኔ አፕሮቭ ያደረኩት አይደለም ላኪ ነው። ከአንድ ዓመት በፊት 300 ዶላር ዶኔት አድርጊያለሁ ብለስ አንቺም ተዘርፈሻል። ቴንኪ ሶች ሌላም እስካሁን የተደረገ በፀጋዬ አራርሳ የእሱን ሌብነት ሊመሰክር ሰዋል። ከዛም በኋላ ከዛ እ ነ እኔ እንደዚህ ያለ ላይ ከየረ ጎ ምናምን ዶኔት አድርግ ያለ ሶስት መቶ ብር ግን እኔ አፕሮቭ ያደረግኩት አይደለም ምናም ምናምን አልኩኝ እና ባንኬ ምናምን። ከአንተ ቅማል ነው የሚያክለው ከግሩፖች መሃል ፎቶ ሲነሳ ትንሹ ልጅ የለም ሻማ ያዥ ነው የሚመስለው። አንተ ቅማል ምታክል ሰውዬ ኢትዮጵያ ሀገሬን ምን አድርገን? በምላስ ነው በዩቱብ እንትን ነው የምታፈርሰው? በምን በምንድነው ህዝብን የምታፈርሰው? ስካመር፣ ሌባ። ከዛም በኋላ እኔም ብሬ ማስመለስኩኝ። አንድ ቀን አንድ ቀን ደብዳቤ ጻፈ ብሎ ቤካ ጓደኛ ያለ የአዲስ አበባ የሚኖር እሱ ላክልኝ የጻፈው እሱ የፈረመው እሱ የድርጅቱ ዜርዝ ሰም ካይንድ ኦፍ ሰስፔሽስ አክቲቪቲ ከዛም ቴንጋድ እኔ ባንኬ አንድ ሺ ሁለት መቶ ዶላሬን መለሰልኝ። ከዛም በኋላ አንድ ሺ ሁለት መቶ ዶላር ከተቀበልኩኝ በኋላ እኔ እንግዲህ ኑሮ ይኖራለው። ሌላ ደግሞ አጀንዳ መጣ። ከረዴማ የሚባለው ማለት እዛ አካባቢ ለመሄድ ቻለ። ቢኮስ ክራይሲስ ያለበት አካባቢ። እንዴት አወቀ እራሱ ክራይሲስ እንዳለ ምናምን ስላ እንዲህ ሀገሬ እኮ ነው። እኛ ኮ አንድ አመት በላይ እዛ መግባት አንችልም እዛ ቦታ መግባት አንችልም። ሰው ማን ነው የመራው? ከማን ጋር ኮንታክት አለው? እንዴት ነው ምናምን ብዬ መጠየቅ ሲጀምር ስድቡ ኢንተርኔት ላይ ስድቡ ረግጫው፣ እንቁርቲ ምናምን ተባልኩኝ። እኔም ተኩላቸው። ከዚም በኋላ አሁን ከረዴማ የተቸገረውን የኦሮሞ ህዝብ ጥሎ የዞረ የሚረዳውን የኦሮሞ ህዝባችንን ጥሎ ኬንያ ነው ያለው ላስታይል ለአሳይለም ኬንያ ነ። እውነተኞቹ እውነተኞቹ ታጋዮች ግን ነፍስን ድረስ ዋጋ ይከፍላሉ ለሀገራችን። እውነተኞቹ ያ የተወለዱትም አይሄዱ። ስለዚህ እኔ እናንተ አትሸወዱ፣ እስፔሻሊ እነዚህ ውጭ ሀገር ቁጭ ብለው አቅለት አለው ኢትዮጵያ ላለ ሰው አቅለት አለው ለሚሉት አትሸወዱ። ጃዋር መሀመድ ከእንደገና ስርዓት ቢቀየር እኔ ሳጋልጠው እኔ እኮ ከወረው በኋላ ትዚ ላል ፓስተርዬ እኔ ከወረው በኋላ ፀጋ ያረርሳ ላይቭ ላይ ወረው ማለት ነው። ጸጋ ያረርሳ መግለጫው ራሱ የንቀት ደብዳቤ ነው የጻፈው የንቀት በቃ የለም በመኔ ሌቭል ልጻፍላትና አፎንትዝ ጋር የሚመስል ነገር ነው የጻፈው እና ውጭ ሀገር ቁጭ ብሎ አቅልሻለሁ ይሄ ለውጥ ያስፈልግሻል ምናምን የሚሉትም አምነሽ አምነሽ፣ ሬሌቫንሱ ምንድነው ንገሩኝ እስኪ። ሬሌቫንሱ ምንድን ነው? አዎ መውደድ ሊኖር ይችላል፣ ካሪዝማቲክ ነው ምናምን ልንወደው እንችላለን፣ ምናምን ግን ጥቅሙ ምንድ ነው? ጥቅሙ ምንድ ጃልመሮስ ጃልመሩስ ጥቅሙ ምንድነው ንገሩኝ እስኪ። እንደው ልረገጥ አምሮኝ ነበር፣ ናፍቃችሁኝ ነበር በነገራችን ላይ የጃልመሮ ጥቅም ለኦሮሞ ሕዝብ ምኑ ጋ ነው? ምኑ ጋ እኮ ነዋር፣ ማንም ይጽፍል፣ ምንም ጥቅም የለው። ሁሏም ቤተሰቧን ውጭ ነው ልጆቿን ዘመዶቿን ያወጡበት። በዚህ ኦሮሞ ትግል የድሃው ልጅ ኢትዮጵያ ያልቃል። ሁሏም እዚህ ፖለቲካ አፏን ብትበጠረቀው ዘመዶቿን ያወጣችበት፣ ዘመዶቿን ውጭ ሀገር ነው ያወጡበት። ጋዝ ስቴሽን ከፈቱበት፣ ሞርጌጆቻቸውን ዘጉበት፣ ልጆቻቸውን ኮሌጅ ላኩበት። ይሄኛው ቢተር ትሩዞ ነው። ቢተር ትሩዞ ይሄ ነው። በብላክ ማርኬት የወለጋን ወርቅ አውጥተው ላኩት። ምን ጠቀሙ? የድሃ ልጅ ለምንድን ነው ለአንቺ ኮዝ ሚሞተው? ሀምሳ ዶላር አንቺ ሰጠሽ መቶ ዶላር ሰጣችሁና፣ ለሶሻል ላይፍ ኤም ፖለቲካ ስታምቦ ጫርቁት ትኖሩና ለምንድነው ይደሃለሽ በእናንተ ለእናንተ ምክንያት ለዳያስፖራ ምክንያት ቢሞተው ለምን ይሄንን አይመልሱልኝም? ይሰርቡኛል፣ በኋላ ኢንቁርቲ ምናምን ይላሉ። እህ እውነታው ይሄ ነው። በእውነት ሶሻል ሚዲያ ላይ ትቦስት ነበር እዛ ቤት ኢትዮጵያ እያለክ እዛ ቤት የሚመጡ ቆንጆ ቆንጆ ኦሮሞ ልጆች ሴቶችን እንዷ ታረግ ነበረ። ከዛ ቤት ስንት ልጅ ነው ያወጣው? ሁለት ልጅ ነው ያወጣው። አርፋሲን ፈጣበት። ይቺን ዶክተሯን ደግሞ አራተኛ ይታ እየታገልክላት፣ እንዴት አንድ ወንድ ከሶስት ሴት ሶስት ልጅ ይወልዳል? በትንሽ አመት ውስጥ በትንሽ አመት ውስጥ

ሰማን እኮ እኔ አይደለም በልስከለ ሰማን። ትዳር አይደለም ሲቹዌሽን ሽፕ ነው። ትዳር ቢሆን ፈቅድለታል። ትዳር አይደለም። ወነገ ፋርሴ ሙልቱ እኔ አይገባኝም። ግን እኔ አሁን ህዝብ፣ ሀገር በሰላም መቀጠል አለበት ብልጽግና አፍ ይዛል ብዬ ነው። እኔ ምን የሚከፍለኝም ሀይል የለም። እኔ ግን ሀገሬን እወዳለሁ። እኔ በጣም መወደው ሰው መወደው ሰው ለሀገሩ ብዙ ውለት የዋለ ሰው አለ ሀገሩ የሚወድ ሀገሩ የሚያከብድ የሚያከብር። ስለዚህ የእሱን ለሀገር የሰጠውን መስዋዕትነትና ክብር እያየው ሀገሬ በማንም ውርጋት ኦኬ ብልቱን ዚፕ ውስጥ ከቶ መንቀሳቀስ ከማይችል ወንድ እንድትፈርስብኝ አልፈልግም። ሰልፍ ሪስፔክት ከሌለው ራስን መግዛት ከሌለው ወንዶች ህይወታቸውን በስነስርዓት መምራት ባልቻሉ ፖለቲከኛ ነን ባዮች ሀገር አትፈርስም። ሀገራትን ተሰደድን ሀገርን ፈልግ። እኔ ሀገሬን አላጣሁትም። ዳህለጠውን ትችላለች በብዙ ስትራግሎስ ልትሆን ትችላለች፣ ግን ኢትዮጵያ ሀገራችን በጣም ብዙ ዋጋ የተከፈለባት ሀገር ናት። ከአንቺ ልጆች አባትን ያረግዛለሁ። ይመች ከነመራ ብቻ እንዳይሆን እንጂ ጅበት እንደውም ዝምድና አምሮኛል። ልጆችም ሌላ እህት ወንድም ያስፈልጋቸዋል። አትሸወዱ አትሸወዱ። ይሄ ይመጡና ዶላርሽን ስጭኝ

እንደ ህዝብ እኮ ነው አይደል? እንደ ሀገር ያ ያሳዝነኛል። ኢትዮጵያ ያልቆላታል ጭንቅላት ውስጥ ነሱ አትሳሳቱ። ሀገራችንን እንወደድ፣ ሀገራችንን እንጠብቅ። ለሀገራችን የሰላም የሰላም ምንጭ ነው ያመጣችኋቸውን እንደ ዳያስፖራ ለሀገራችን የሰላም ምንጭ በቃ ለሀገራችን የምንልክላት ሰላም መልካም ነገር ይሆን። ጥላቻን አንዝራ፣ ጥላቻን አንዝራ። ይህንን ነው የምለው እና ምድረ ከሃዲ ሀገራችንን ለማፍረስ ይሄን ያህል ለማንኛውም ይሄ ነው ሌላ ምን አዲስ ነገር አለ? ጃኒ የት ናት? እስቲ ፓስተር የት ናት? ድሬዳዋ ናት ያለችው ወይስ አዲስ አበባ ነው ያለችው? ጃኒ የምትባለዋ ተሳዳቢዋ፣ ቲክቶከር ማህበረሰብ የምትሳደበው እና ሕጻናት ሴቶች የምትሳደበው ጃኒ የት ነው ያለችው? የማህበረሰብ አንቂዋ የት ነው ያለችው? ድሬ ነች። አዎ እሺ። ይለፍሳለች። አልሰማም። ኦኬ፣ ድሬ ናት። ይመችሀታል። አይ ጃኒ አሳሳቀችኝ እኮ ታውቃላችሁ። ሙድ የያዙባት ጃኒ ባይዘዌ ማለው ይበጠረቃል። ጄኔሬሽን አይበላሽም። ዮናስ ሙሉነና እጅጋየው ኪዳኔ ያደረጉት ዳሜጅ ቀላል ዳሜጅ አይደለም፣ ነገራችሁ ላይ እነሱ እኮ ያስተማሩን መሳደብ እኮ ያሸልማል ያኮ መሳደብ ጀግና ያስብላል። እኛ ስንሳደብ ምንም ኮንስኮንስ የለንም። ኃላፊነት የተደረግንበት ነገር የለም። ስለዚህ እኛ ስንሳደብ ስለተሸለመን ሌሎችም ወጣት ልጆችን ተሳደቡ፣ ዘር ማንነትን ተሳደቡ። ፎር ቤነፊት ተናደው አይደለም፣ ቤነፊት ፎር ለብር። ስንት ታለንት ያለው ሙዚቀኛ እያለ ደስታ ከዛም በኋላ ዳዊት ደግሞ የሚባለው ልጅ አለ። እኔ አድናቂው እኔ ነበራም ይወደዋል። ይሄ ዳዊት ጽጌ የሚባለው ወሰን አልባ ፍቅርሽ የሚለው ደግሞ እሱ አለ። ጆን ዳንኤል እንደ ዳዊት ጽጌ እኩል ፌመስ ነው። ግጥሙን የዳዊት ጽጌን ስሰሙ አጥንትሽን ሌላ ዘፈን ነው፣ የጆን ዳንኤል ሌላ ጌጌታን፣ ስንት ታለንት ያላቸው ዘፋኞች እያሉ ለእናንተ አርቲስት ጆንዳሌ ርተው የብሉ ምንድን ነው ስራው? ከዛም ላይፍ ቀላል ነው። ዲፕሬሽን ያለባቸው ዲፕሬሽን ያለባቸው ዲያስፖራዎች ከስራ ገብተው እራት በልተው ቤት ሲቀመጡ ችግራቸው የሚሸሹበት እነዚህ ጌም ሩሞች ይሄዳሉ። ከዛም በኋላ እሷም ደግሞ ተኝታ ቀን ተኝታ ሌሊት እንደኔው ፊሊተር አድርጋ ጎቿን አድርጋ እንደ ወንድ ለብሳ የየየየ ምናምን ይላሉ። ከዛም በኋላ ደብል ነው ታፕታፕ ኮፒ ሊንክ አድርጉ ምናምን ምናምን እያሉ ኢዚ መኒ፣ በቀን እኮ እስከ አምስት ሺህ ዶላር የምሬን ነው የምላችሁ። አንድ ሚሊዮን ዶላር አንድ ሚሊዮን ብር ብር የሚሰሩ እኮ ናቸው እነሱ። አንድ ሚሊዮን ብር ይሰራሉ፣ ከዛም ታክስ አይከፍሉም። ያንን ብር ደግሞ በብላክ ማርኬት ያስገባሉ። ሽንኩርት ነጋዴዋ ታክስ ትከፍላለች። ዳቦ ሲገዛ የኢትዮጵያ ሕዝብ ታክስ ይከፍላል። ፌር ሆኖልሽ እናንተ ከዛን ያ ብር አናታቸው ላይ እኔ ጆን ዳንኤል ኮ ከሰማኒያ ሰባት ሚሊዮን ብር ጋ ነው የተያዘው። ምን ሰርቶ ነው ያውላ ብር ከማህበረሰብ እና ማህበረሰብን የሚያጣሉትን እንዴት ላስተምር እችላለሁ? ሶሻል ሚዲያ ላይ መበጥረቅን እንደ ስራ ፊልድ አድርገው የሚቆጥሩ የገንዘብ ማግኛ አድርገው የሚቆጥሩ ሌሎች ጀኔሬሽኖችም እየመጡ ነው። አሁን ለምሳሌ እነ ዮናስ ተሳድበው ነበር። እነ መሆንም ተሳዳቢ ሆኜ ገንዘብ መስራት ፈልጋለሁ ብሎ እየመጡ አይደለም። ስለዚህ እነሱም እየመጡ ስለሆነ መንግስታችን ተሳዳቢ የሆነውን ጄኔሬሽን ሳይቃጠል በቅጠል እንዴት ማድረግ ይችላሉ ብሎ ሲያስብ መንግስታችን እኔን ከሚቀጣ ፀሐዩ፣ መንግስታችን እንቁርቲን ከሚቀጣ ጆን፣ እነ ጆን ዳኔን እነ ጃኒ ሁለት ሚሊዮን፣ የለም፣ እነዚህ እኮ እነዚህ ሰዎች ነው። ሌላው ወጣት በደም ስፔሻሊ ያንግ ጄኔሬሽኖቹ እንዴት በእሷ እንዴት እንዴት እሷን ተጠቅመው እንዴት ማስተማር እንደሚችሉ በጣም ደስ ስላላቸው መንግስታችን ይህንን እድል በመጠቀም መማሪያ ትሆናለች ጃኒ የታሰረችው እንደውም ለሀገሯ መስዋዕትነት እንደከፈለች ለአዲሱ ጄኔሬሽን መስዋዕትነት እንደከፈለች ቁጠሩላት ቁጠሩላት ጆን ዳንኤል የታሰረው መስዋዕትነት ለሀገሩ ጀግና በቃ እውነት መስዋዕትነት ለአዲሱ ጄኔሬሽን መስዋዕትነት እንደከፈሉ እንዲቆጠርላቸው እፈልጋለሁ። ማሻል ስለዚህ እኔ በጣም ደግፋለሁ መታሰሩን። አግባብ የሆነ ቅጣት ያስፈልጋል። ወጣቱ ከሷ በደንብ ይማራል። ቀጥሎ ደግሞ እንዲህ የሚሰሩትን ገንዘብ መንግስት በብላክ ማርኬት እያስገቡ የሀገርን ኢኮኖሚ ከማሻቀብ ይልቅ ሌላ ምንም የጠቀሙት ነገር የለም። ጄኔሬሽንን ማበላሸት ምን ጠቀሙስ? ነጃ ንገሩኝ፣ ምን ጠቀሙ? ጃኒ እንደ መታሰር የነበረባት የቢሾፍቱን ህዝብ ከማቀፍ ሀውልትን ማቀፍ ይቀለኛል ብላ የተሳደበች ጊዜ የዛን ቀን ነበር መታሰር የነበረባት። እኛ ኦሮሞዎች ይቅር ባይኖች ስለሆኑ ነው እንጂ ያ ስለዚህ፣ ገንዘቡን እንደዚህ እያስገቡ ልመናን መክሊታቸው ያደረጉ እነዚህ ገንዘባቸውን አንድ ሚሊዮን ብር አምስት ሺ ዶላር ምናምን፣ መቶ ሺ ዶላር በሶስት ወር እየሰሩ ገንዘቡን በብላክ ማርኬት እያስገቡ የኢትዮጵያን ኢኮኖሚ አናት ላይ ከዛ ወጣቱ ምን ይላል? አይ ዶንት ሃቭ ቱ ጎ ሪስኩ ኢኖቬቲቭ መሆን ያስፈልገኝ ድፍረቱ ፈጣጣነቱ ካስፈለገኝ ወጣና ማይክ እና ስቲዲዮ ገብቼ መቼም ይሄ ማን ነው ስሙ የካሙዝ ወንድም ጊልዶ ነው ምናምን የሚባለው የስራሃኒስተክ እሱ ጋር ሄዳለሁ። አሪፍ ብርቦጭ ቅለታለሁ በቃ። ወይኔ አረ ወይኔ ወይኔ ፍቅሯ መጣብኝ በህልሜ ሳገኛት ነው የምኖረው። ሳጣቶች ሳቢ ምናምን ሳቂ ደስታዬ ሳቂ ደስታዬ ሀዘን ደስታዬ ዋው ሲክስ ሚሊዮን ቪው ከዛም በኋላ ደ ሴም ታይም ደግሞ እነ እነ ጥላውን እነ ጋሽ መሐሙድ የዘፈኑባት ሀገር ለ ዚ ዲስርስፔክት የሚደረገው እነ ጋሽ መሐሙድ ቋንቁን ጌታ እነ ጋሽ ማሙድ አሁን ጋሽ ማሙድ አን እነ አቢተው የጆን ዘፈን እነ አሊቢራ አርቲስት በተባሉበት ሀገር ጆን ዳንኤል፣ ይህ ደግሞ ሙጭቼ ማጋሰን አፈካቶ ማን ነው ስሙ? የሆነ ደግሞ ወስፋት የመሰለ ልጅ አለ ፊቱ ረጅም ማን ነው ስሙ? ይመጡ ስማቸው ደሞ እኮ ስቲፍ ብላኪ የሱ ዘፈን ነ ፓስተር ግቢና ዘፍኝልን ይሁን የሱ ዘፈን የስጢፍን ዘፈን እፈልጋለሁ። እነዚህ ይመጡና አርቲስት ነኝ እውነተኛው አርቲስቶቹ እንዴት ይውጡ እንዴት ይፈምሱ አሁን እነ ዳዊት ጽጌ እንዴት ይዝፈን ኢትዮጵያ ቀለዱብን አላዱብን ወይኔ ሀገሬ፣ ወይኔ ወይኔ ወይኔ ጆዬኔ። ግቢ ፓስተር እየጠየቀ ነው ያንቺን ፕሬዘንስ ዘፈኑ የሚከፍትልኝ ብሬኪንግ የስቲፍን ዘፈን መክፈት ትችያለሽ? ናይ ከዛም ፊት አራሪ ደግሞ ይመጣና ጎንደሬ ግፍተሮቹን